አብ ከወልድ ይበልጣል። አዎ ይበልጣል። በምን ይበልጣል? ኢየሱስ ልብ በሉ፣ ስጋ መልበሱን እናውቃል። ስለዚህ አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም፣ ወልድ ግን ሰው ሆኗል። ስለዚህ ሰው በሆነበት ማንነት ከአብ ያንሳል። ከአብ ብቻ ሳይሆን ከመላእክትን በጥቂት አንሷል ተብሎ ተጽፏል እሱ ሞትን ቀምሷል። መከራ ተቀብሏል። የእሾህ አክሊል ደፍቷል። እጆቹን ለችንካር አሳልፎ ሰጥቷል። ይሄንን በማድረጉ ሰው በመሆኑ የሰውን ስጋ ገንዘብ በማድረጉ ቃል ስጋ በመሆኑ ከአብ በጥቂት አንሷል፣ ከመላእክትን በጥቂት አንሷል ተብሎለታል። የጌታ ጸጋና ሰላም ይብዛላችሁ፣ የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። እንግዲህ በእውነት አምድ የዩቱብ ቻናል እንደምታውቁት የእግዚአብሔርን ቃል በተከታታይነት እናጠናለን፣ መጽሐፍም ጥናት እናጠናለን። እንግዲህ የእግዚአብሔርን ቃል በትጋት ከሚከታተሉና የቃሉ ገበታ ስር ሁል ጊዜ ከማይጠፉ ወገኖች የሚደርሱን አንዳንድ ጥያቄዎች አሉ። እንዲህ በተናጠል ቪዲዮ መስራት ካለብን እየሰራን ክፍሉን ደግሞ ማጥናት ካለብንም እንዲሁ እያጠናን ዘልቀናል እስካሁን። ጌታ የተባረከ ይሁን። ለዛሬ በተደጋጋሚ ወደ እኛ ከሚመጡ ጥያቄዎች መካከል በተለይ የነገረ ስላሴ ወይም የነገረ እግዚአብሔር ትምህርትን በተመለከተ ጥልቅ ግንዛቤ እንዲኖረን ወደፊት ትምህርተ ስላሴን በተመለከተ ሰፋ ያለ ትምህርት አዘጋጅተን የምንቀርብ ይሆናል። ግን ለዛሬ ይህንን የስም ሶስትነት የመለኮት አንድነትን በተመለከተ ጥያቄ ውስጥ የሚከቱ ወይም ደግሞ ግልጽ ያልሆኑ የመጽሐፍ ቅዱስ መንባባትን በተመለከተ ሰዎች ጥያቄ ይጠይቃሉ። ከነዚህ መካከል የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ያለው አንዱ ነው። ክፍሉ የሚለው ከኔ አብ ይበልጣል ነው የሚለው። ኢየሱስ እግዚአብሔር ከሆነ ወይም ኢየሱስ አምላክ ከሆነ እንዴት ነው ከአባቱ የሚያንሰው? በምስጢረ ስላሴ ወይም በነገረ እግዚአብሔር ትምህርታችን ውስጥ የምናነሳው ነጥብ አንድ እግዚአብሔር ነው። አብ ወልድ፣ መንፈስ ቅዱስ ሰቦርዲኔሽን የለባቸውም፣ መበላለጥ፣ አንዱ ከሌላኛው ከፍና ዝቅ ማለት የለባቸውም የሚለውን ትምህርት ይሄኛው አይጣረስም ወይ አይጋጭም ወይ እርስ በርሱ የሚል ጥያቄ ያዘለ ነገር ወይም ይህን ጥያቄ ተሸከመ ቃል ሰዎች ጠይቀውኛል እና አንድ ሰው ለሰው ሳይሆን ከዛ በላይ ቁጥር ያላቸው ሰዎች በስልክም፣ እንዲሁ ደግሞ ላይቭ ገብተን በምናስተምርበት ጊዜ ሰዎች እንዲህ ያሉ ጥያቄዎችን ስለሚጠይቁ ይሄንን ለአሁን እንመልስና ትምህርተ እግዚአብሔርን ወይም ትምህርተ ስላሴን በተመለከተ ግን በሚቀጥሉት ጊዜያት በጌታ ረድኤትና ጸጋ ሙሉ ትምህርቱን የምንመለስበት ይሆናል ብዬ ጌታን ተስፋ አድርጌ እናገራለሁ። በመሰረቱ መጽሐፍ ቅዱሳችንን በምናጠናበት ጊዜ አንድ መከተል ያለብን ነገር ምንድን ነው? ቃሉ የሆነ ቃል ካልገባን ሙሉ አንቀጹን ማየት በጣም ጥሩ ነው። ሙሉ አንቀጹ ካልገባን ደግሞ ሙሉ ምዕራፉን ወይም አውዱን መመልከት በጣም ጥሩ ነው። ያ ካልሆነ ደግሞ ሙሉ ምዕራፉን የዮሐንስ 14ን መመልከት፣ ያ ካልሆነ የዮሐንስ ወንጌልን፣ ያ ካልሆነ ደግሞ አጠቃላይ ኪዳኑን ሐዲስ ኪዳን ውስጥ ስለሆነ ያለው ዮሐንስ ወንጌል እሱን ማጥናት አስፈላጊ ነው። ወደ ተነሳውበት ጥያቄ ስመለስ የዮሐንስ ወንጌል ምዕራፍ 14 ያለው ከምዕራፍ 13 ጀምሮ ባለው ታሪክ ውስጥ ነው። የዮሐንስ ወንጌል ምዕራፍ 13፣ 14፣ 15፣ 16 እና 17 በአንድ ቀን የሆነውን ድርጊት ነው። ዮሐንስ ሰፋ ባለ መንገድ የጻፈው በኋላ መጽሐፍ ቅዱስን በምዕራፍና በቁጥር የከፈሉ ሰዎች እንድንረዳው አድርገው በምዕራፍ ከፋፈሉት እንጂ ከምዕራፍ 13 እስከ ምዕራፍ 18 እነዚህ አምስቱ ምዕራፎች ማለትም 13፣ 14፣ 15፣ 16 እና 17 በአንድ ቀን የሆነ ክስተት ነው። ስለዚህ ምንድን ነው የሆነው ነገር ካላችሁኝ ወደ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ከመምጣታችን በፊት ደቀ መዛሙርቱ ያሉበትን ሁኔታና የእሱ እየተናገር ያለውን ንግግር እንረዳ። የዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ የወደዳቸውን ወገኖቹን በዚህ ዓለም ያሉትን እስከ መጨረሻ እንደወደዳቸው ይናገርና የማበሻ ጨርቅ አንስቶ እግራቸውን አጠበ። በዚያ ጊዜ እግራቸውን ማጠብ ብቻ ሳይሆን ሊሄድ እንዳለው ነገራቸው። ደግሞ የሚሄድበት መንገድ በጣም አሳዛኙ ነገር በእነሱ መካከል ካሉት ደቀ መዛሙርት ሐዋርያት መካከል አንዱ አሳልፎ እንደሚሰጠው ተናገረ። የእሱ አሳልፎ መስጠት ብቻ ሳይሆን እጅግ በመካከላቸው በእድሜ ገፋ ያለው ጥያቄ በመመለስ ቀደም የሚለው እንደ አውራ እንደ መሪ የሚታየው ጴጥሮስ ዶሮ ሳይጮህ በዚህ ሌሊት ሶስት ጊዜ እንደሚክደው ጌታ ተናገረ የመሄዱ ጉዳይ እግር የማጠቡ ጉዳይ ከእነሱ መካከል አንዱ አሳልፎ የመስጠቱ ጉዳይ የመንገላታቱና የመሰቃየቱ ጉዳይ ደቀ መዛሙርቱን ጥልቅ የሆነ ሀዘንን ውስጥ ከተታቸው በጣም አዘኑ። የጌታ ደቀ መዛሙርት ይህንን ልክ ባዘኑበት ጊዜ ምዕራፍ 14 ሲጀምር ልባቸው እንዳይታወክና በእግዚአብሔር እንዲያምኑ ነገራቸው። እንግዲህ እምነታቸውን በእግዚአብሔር ላይ እንዲያደርጉ፣ ካለባቸው ድባቴ ነፃ እንዲወጡ ይህንን ነገራቸው። እናም መሄዱ ጥቅም እንዳለው ነገራቸው። አሁን በዋናነት ምዕራፍ 14ን ስናስብ እሄዳለሁ የሚለው ነገር ላይ ፎከስ አድርጓል። ከምዕራፍ አስራ ሦስት ጀምሮ እሱን ስለሆነ ይዞ የሚመጣው እሄዳለሁ እያለ እየነገራቸው ነው። እሄዳለሁ እሄዳለሁ እሄዳለሁ የሚለው ንግግር ደቀ መዛሙርቱ ከነሱ ተለይቶ መሄዱ አሳስቧቸዋል። በጣም አሳዝኗቸዋል። ነገር ግን ኢየሱስ እኔ ብሄድ ይሻላችኋል፣ ሲሄድ አጽናኝ ወደ እናንተ ይመጣላችኋል እያለም የሚመጣውን አጽናኝ መንፈስ ቅዱስን በጣም ስለ እሱ መምጣት ይናገራል። እንግዲህ መንፈስ ቅዱስ ሲመጣ ኢየሱስ የነገራቸውን ቃል የሚያሳስባቸው ነው። በውስጣቸው የሚሆኑና በመካከላቸው የሚኖር የእውነት መንፈስ ነው። ዓለም አያውቀውም ወይም አያየውም፣ አያውቀውም፣ ሊቀበለው የማይችለው የእውነት መንፈስ ነው። እሱ ስለ ኢየሱስ የበለጠ ይነግራቸዋል። ኢየሱስን በልባቸው ውስጥ ያከብራል። ስለዚያ ስለ መንፈስ ቅዱስ እየነገራቸው ነው ያለው። እንግዲህ በውስጣቸው ውስጥ ነው የሚኖረው፣ እንደገና ደግሞ በመካከላቸውም ይኖራል። ስለዚህ በህብረትም ይሁን በጋራ ያ መንፈስ ከነርሱ ጋር ይሆናል። ጌታ ግን በአካል ከነርሱ ይለያል። ይህንን እየነገራቸው ነው የነበረው። ይሄ አንዱ ነጥብ ነው። ምዕራፍ አስራ አራትን ስናነብ በወላጅ እንደሌለው ልጅ አልተዋችሁም እና መጥቼ ወስዳችኋለሁ፣ ወደ እኔ መጥቼ ወስዳችኋለሁ ብሎ ዝም ብሎ አየር ላይ የሚተዋቸው ዝም ብሎ ተስፋ ሰጥቶ የሚተዋቸው ሳይሆን መጥቶም እንደሚሄድ ጭምር እየነገራቸው መሆኑን ልብ በሉ፣ አውዱን ለማየት ማለት ነው። አሁን እንግዲህ መተን ምን ይላቸዋል ሌላኛው አንቀጽ ላይ ስንገባም ከእናንተ ጋር ስኖር ይህንን ነግሬያቸዋለሁ አ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ የነገርኳችሁን ቃል ያሳስባችኋል እያለ ይነግራቸዋል። ልብ በሉ። እንግዲህ አውስ ጌታ ኢየሱስ በሰማያት ከፍ ከፍ የሚል የሚከብር ጌታ ነው እና ሊከብር እንደሚሄድ ይነግራቸውና አብ ከእኔ ይበልጣል ይላቸዋል። እንግዲህ ቁጥር 27 ሲጨርስ እንደዚህ ነው የሚለው፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ፣ ይላል ሴድ እንዲሁ አልተዋችሁም። ያንን ሰላሜን እሰጣችኋለሁ። ኢየሱስ ታስታውሱ እንደሆን በምድር ሲኖር የሕማም ሰው ደዌን የሚያውቅ ነው። ከየትኛውም አቅጣጫ ፈተናዎች ይመጡበት ነበር በኢየሱስ ላይ ይሁን እንጂ ኢየሱስ ከአባቱ ጋር ባለው ግንኙነት ሰላሙ የተጠበቀ ነበር። አያችሁ ሰላም ነበረው። አካባቢ ሁሉ በሱ ላይ በስድብና በአድማ ቢሰበሰብም እሱ ግን ሰላም ነበር። ይሄንን የመለኮት የሆነውን ሰላም ሰጥቷቸው እንደሚሄድ ቃል ይገባላቸዋል። ሰላሜን እሰጣችኋለሁ አሁን ዓለም ሰላም አይሰጥም፣ አደለም። ዓለም ያለው ሰላም ግን በሆነ ነገር የሚታወክና የሚረበሽ ጊዜያዊ ነው። ደቀ መዛሙርቱም ከጌታ ጋር ሲኖሩ መላው ዙሪያቸው በሽብር የተሞላ ነው የሚሆነው፣ በእንግልት የተሞላ ነው የሚሆነው። ነገር ግን ከጌታ ጋር ከእሱ ጋር ባላቸው ህብረት ግን የማይነቃነቅ ሰላሙን ሰጥቷቸው ከዛ ከሰላም ሰላሙ አጓርቷቸው ነው ወይም ያንን ሰላም ሰጥቷቸው ነው የሚሄደው። ይሄንን ነው እንግዲህ የሚነግራቸው። ይሄንን ብሎ አብ ከኔ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበረ ይላቸዋል። አብ ከኔ ይበልጣል የሚለውን እዚህ ጋር ይጠቀማል። አብ ከኔ ይበልጣል ማለት ምን ማለት ነው ነው ጥያቄው? አዎ በምዕራፉ ሁሉ ስንመለከት እንግዲህ በአንድ ምዕራፍ ላይ ኢየሱስ ሁለት ነገሮችን እያወራ አይደለም። በመጀመሪያዎቹ ክፍሎች ላይ ስንመለከት ለምሳሌ የዮሐንስ ወንጌል ምዕራፍ 14 ብቻ ነው ለማሳየት የምሞክረው። በዚህ የዮሐንስ ወንጌል ምዕራፍ 14 ለምሳሌ ፊልጶስ ጌታ ኢየሱስን እንደዚህ ይለዋል፣ አብን አሳየንና ይበቃናል ብሎት ነበር። ኢየሱስ ምን ብሎታል? እኔና አብ ስንት ነን? አንድ ነን ብሎት ነበረ። አብን ያየ እኔን አየ፣ እኔን ያየ አብን አየ ሚል ነገር ነግሮት ነበር። በአብና በወልድ መካከል መለያየት እንደሌለ ነግሮታል። ያም ብቻ አይደለም። ለምሳሌም ቁጥር አስራ ሁለት ላይ ቁጥር አስራ ሁለት ላይ እውነት እውነት ትላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እሱ ደግሞ ያደርጋል አለ። ከዚህ የሚበልጥ ነገር ያደርጋል። እኔ ወደ አብ ሄዳለሁ። አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ ይላል። ልብ አድርጉ፣ አሁን ኢየሱስ ጸሎትን የሚሰማና የሚመልስ ጌታ ሆኗል። ልብ አድርጎ አሁን ኢየሱስ በእኔ የሚያምን እኔ የማደርገውን ስራ፣ እርሱ ደግሞ ያደርጋል አለና ከእኔ የሚበልጥ ያደርጋል አለ። ከእኔ የሚበልጥ አዲስ ነገር ያደርጋል ሳይሆን እኔ ከሠራሁት ቁጥር በእጥፍ ያደርጋል ማለት ነው። በእርሱ የሚያምን ሰው ኢየሱስ ያላደረገውን አዲስ ነገር ያደርጋል ማለት ሳይሆን ቁጥሩን በእጥፍ ይጨምረዋል። ለምሳሌ ኢየሱስ ጥቂት ሰዎችን ፈውሷል። በእርሱ የሚያምኑት ደቀ መዛሙርቱ ግን እጥፍ ኢየሱስ ከፈወሰው እጥፍ ፈውሰዋል። ኢየሱስ ጥቂት ሙታንን ከሙታን አስነስቷል። በእሱ የሚያምኑት ግን ብዙዎችን አስነስተዋል። ስለዚህ በቁጥር ከኢየሱስ የሚበልጥ ነገር በኢየሱስ የሚያምኑ ያደርጋሉ። ልብ በሉ፣ አሁን በኢየሱስ የሚያምን ኢየሱስ ያደረገውን ያደርጋል። ማለትም ኢየሱስ ያደረገውን ማለት ተአምራቱን ማለት ነው። ተአምራቱን ያደርጋል። ኢየሱስ ግን አንድ ቁልፍ ነገር እዚህ ጋር ያደርጋል። ጸሎትን የሚሰማ መሆኑን ይናገራል። አያችሁ፣ ጸሎትን የሚሰማ መሆኑን ጸሎትን መስማት የማን ሆኖ ነው የምናገኘው? የእግዚአብሔር ነው አይደል? እግዚአብሔር ነው ጸሎትን የሚሰማ። ኢየሱስ ጸሎትን እሰማና አደርገዋለሁ ብሏቸዋል። ስለዚህ ጸሎትን የሚሰማ አምላክ ነው ማለት ነው ኢየሱስ። ይሄ ብቻ ሳይሆን በሁሉ ቦታ መገኘቱን ጭምር ተናግሯል ኢየሱስ ለምሳሌ ያህል ይህንን እናውቃለን። ምዕራፍ 14 ቁጥር 23 ላይ የሱስ መልሶም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። አሁን ትዕዛዙን በሚፈጽመው አማኝ ማንነቱ ውስጥ እሱና አባቱ እግዚአብሔር አብና እግዚአብሔር ወልድ በአማኙ ልብ ውስጥ እንኖራለን ይላል። ይሄ ማለት በሁሉም ቦታ በሚኖሩ እውነተኛና ቃሉን በሚታዘዙ አማኞች ላይ ኢየሱስ ይኖራል። ይሄ በዚህ ምዕራፍ ላይ ኢየሱስ አምላክ እንደሆነ ማረጋገጫዎችን እናገኛለን። እዚህ ጋር ሲመጣ አብ ከኔ ይበልጣል ብሏል። አዎ ብሏል። አብ ከወልድ ይበልጣል? አዎ ይበልጣል። በምን ይበልጣል? ያንን እንደሆነ ኢየሱስ ልብበሉ ሥጋ መልበሱን እናውቃለን። ስለዚህ አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ወልድ ግን ሰው ሆኗል። ስለዚህ ሰው በሆነበት ማንነት ከአብ ያንሳል። ከአብ ብቻ ሳይሆን ከመላእክትም በጥቂት አንሷል ተብሎ ተጽፏል። ኢየሱስ ሁለት ባሕርያት እንዳሉት ታውቃላችሁ። መለኮታዊ ባሕርይ ያለው፣ ሰዋዊ ባሕርይ ያለው። ስለዚህ በሰውነቱ ከአብ ማነሱን ነው ይህ ክፍል የሚመለከተው እንጂ በመለኮታዊ ማንነት ከአብ ያንሳል አይባልም። በመለኮታዊ ማንነት ከአብ ጋር አንድ እንደሆነ ጸሎትን የሚሰማና የሚመልስ መሆኑን እንደገናም ደግሞ እኔና አብ አንድ ነን ማለቱን እንደገና በደቀ መዝሙር ወይም ቃሉን በሚሰማ ደቀ መዝሙር ልብ በመንፈስ ከአብ ጋር በዛ ሰው ማንነት ውስጥ መሆኑን ተናግሯል። ይሄ በመለኮታዊ ማንነቱ ከአብ ጋር አንድ እንደሆነ የሚያሳየን ወይም አንድ መለኮት እንደሆነ የሚያሳየን ነው። ነገር ግን ኢየሱስ ሰው በሆነበት ማንነት በሰውነቱ ከአብ ያንሳል። ይሄ ማለት ኦንቶሎጂካል ክርስቶሎጂ እና ፈንክሽናል ክርስቶሎጂን በምናይበት ጊዜ ኦንቶሎጂካሊ እግዚአብሔር ወልድ ከእግዚአብሔር ጋር ከእግዚአብሔር አብ ጋር አንድ ነው በመካከል በአብና በወልድ መካከል መበላለጥ ወይም ማነስ የሚባል ነገር የለም። ነገር ግን ፈንክሽናል በሚሆንበት ጊዜ ኢየሱስ ሰው በሆነበት ማንነት በሰውነቱ ኢየሱስ ሰው በሆነበት ማንነት ግን ከአብ ምን ይሆናል ያንሳል ማለት ነው። ይሄ ማለት ሥጋ በመልበሱ ሰው በመሆኑ ከአብ አንሷል በዚህ ስፍራ። ስለዚህ ከአብ ያንሳል ማለት መለኮት አይደለም ማለት ሳይሆን የሰው ልጆችን ለማዳን የሰውን ስጋ ገንዘብ ማድረጉን ነው የምንመለከተው። የሰውን ስጋ ገንዘብ ማድረጉን ነው የምናየው በዚህ ክፍል። ልብ በሉ። በአጠቃላይ በዮሐንስ ወንጌል መጽሐፍ ነገሩን የተመለከትነው እንደሆነ ዮሐንስ መልእክቱን ራሱ ሲጀምር ምንድን ያለው? መልእክቱን ሲጀምር ዮሐንስ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ነው ያለ። አያችሁ፣ በመጀመሪያው ማለት ምንም ነገር ከመኖሩ በፊት ቃል ነበር። ያ ቃል ራሱ ማን ነበር? እግዚአብሔር ነበር ብሎናል። ሄደን ዮሐንስ ወንጌል ምዕራፍ ስምንትን በምናይበት ጊዜ አብርሃም ሳይወለድ እኔ ነኝ ብሏል ኢየሱስ። ስለዚህ ከሁሉ በፊት የነበረ ቀዳማዊ ቃል ነው፣ ያ አምላክ ነው። ከአብ አያንስም ማለት ነው። አንሳለሁ ማለት በሰውነቱ እንደሆነ ልናውቅ ወይም ልንረዳ ያስፈልጋል። እሱ ሞትን ቀምሷል፣ መከራ ተቀብሏል፣ የእሾህ አክሊል ደፍቷል፣ እጆቹን ለችንክራት አሳልፎ ሰጥቷል። ይሄንን በማድረጉ ሰው በመሆኑ የሰውን ስጋ ገንዘብ በማድረጉ ቃል ስጋ በመሆኑ ከአብ በጥቂት አንሷል፣ ከመላእክትም በጥቂት አንሷል ተብሎለታል። የተወደዳችሁ ቅዱሳን በዚህ ክፍል ልብ በሉ፣ ኢየሱስ የሚሄድበትን እየተናገረ ነው። እንደሚሄድ እየተናገረ ነው። ልብ በሉ፣ ለእኛ ለሰው ልጆች ወይም ለአማኞች እርሱ ወደ ላይ በላይ የሚኖር ሊቀ ካህናት ነው። በላይ የሚኖር ሊቀ ካህናት ነው። መንፈስ ቅዱስ ደግሞ በውስጣችን የሚኖር ነው። ቅዱስ ቃሉ ደግሞ በፊታችን የሚኖርልን ነው። ይህንን እየተናገረ ነው። ከመሄዱ ጋራ ከመምጣቱ ጋራ ነው እየተናገረ ያለው። ልብ በሉ በዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ እንዲህ ብሎ ይጸልያል፣ አባቱን። በአንተ ዘንድ በነበረኝ ክብር፣ ልብ በሉ ቁጥር አምስት ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ፣ ይለዋል። አያችሁ ልብ በሉ ዓለም ሳይፈጠር፣ አያችሁ ዓለም ሳይፈጠር የነበረው ክብር፣ በአባቱ ዘንድ የነበረው ክብር አለ ያንን የፊልጵስዩስ ምዕራፍ ሁለትን በምናነብበት ጊዜ አምላክነትን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ተብሎለታል። ሁሉን ማድረግ እየቻለ ራሱን በፈቃዶ ባዶ አደረገ። ክብሩን ለሰው ልጆች ፍቅር ሲል ተወ። አያችሁ? ይሄ ክብሩን የተወው ጌታ በምድር ላይ የሰውን ሥጋ ገንዘብ በማድረጉ የተዋረደ የሆነው በፈቃዱ ነው። ልብ በሉ። ማንም ክብሩን ከኢየሱስ አልወሰደበትም። ማንም አይደለም ክብሩን የነጠቀው፣ በፈቃዱ ነው የተወው። አያችሁ፣ ራሱን ነው ባዶ አደረገ የተባለለት። በሰው ምሳሌ ሆኖ ራሱን ባዶ አደረገ ተብሎለታል ፊልጵስዩስ ምዕራፍ ሁለት ላይ ነገር ግን በኋላ አንተ በራስህ ዘንድ በነበረኝ ክብር፣ ያ ክብር ዓለም ሳይፈጠር የነበረው ክብር ነው። ያ ማንነቱ ነው ጌታ ኢየሱስ። ስለዚህ ሰው በመሆኑ ምክንያት አዎ ከአባቱ ያንሳል፣ ከአባቱ ያንሳል። ይሄ ማለት በአብና በወልድ መካከል መለኮታዊውን ማነስና መብለጥ አያሳይም። በመለኮት ዘንድ መብለጥና ማነስ የሚባል ነገር የለም። ይሁን እንጂ ግን ጌታ ኢየሱስ ሰው በመሆኑ ሰው በመሆኑ አያችሁ፣ በአብ ዘንድ የነበረው ከአብ የተለየ የነበረው መሆኑን ልብ በሉ። ቃል ነበረ አለን አደለ? ቃል በእግዚአብሔር ዘንድ ነበረ። አብና ወልድ አንድ አይነት አደሉ? ማለት አንድ አካል ማለት አደለም። በተለየ አካል ከአባቱ ጋር የነበረ ነው እሱ። አያችሁ፣ በመለኮት አንድ በአካል ሦስት ነው። እግዚአብሔር ሥላሴ አንዱ አምላክ ራሱን የገለጠው በሶስት አካላት ነው። ስለዚህ ያ በተለየ አካል በአባቱ ዘንድ የነበረው ያ እርሱ ሰው ሲሆን ምን ሆኗል? ሰው ሲሆን ከአባቱ አንሷል እንጂ ኢየሱስ ከአብ ያንሳል በመለኮታዊ ማንነቱ ከአብ ዝቅ ያለ ነው ማለት አይደለም። ይሁን እንጂ እግዚአብሔር ወልድ በተለየ አካል ከቅድስት ድንግል ማርያም ሰው ሲሆን ጌታ ኢየሱስ ከአብ አንሷል ተባለት። ፈንክሽናሊ ማለት ነው። ሁለት ባህሪያት እንዳሉት መዘንጋት የለብንም። ፍጹም ሰው፣ ፍጹም አምላክ ነው ጌታ ኢየሱስ። በአምላክነቱ ከአብ ጋር እኩል ነው። ሰው በመሆኑ ግን ከአብ አንሷል። ይሄ ማለት ከአብ ያንሳል ማለት እንዳልሆነ ልንረዳ፣ ልንገነዘብ ይገባል። ለምሳሌ ሰው ሁሉ እኩል ነው እንላለን። አደለ ሰው እኩል ነው እንልና አለቃዬ ነው ወይም ይበልጠኛል ብለን ስለሆነ ሰው እንናገራለን። ይበልጠኛል ማለታችን ፈንክሽናል ነው፣ ይሁን በሆነ ነገር ወይ በስራ ወይ በደሞዝ ወይ በውፍረት ወይም በሆነ ነገር ይበልጠኛል ማለታችን ነው። ይበልጠኛል ማለት በሰውነት ይበልጠኛል ማለት አይደለም። ከሆነ ሰው ጋር ስንነጋ ሰው በመሆኑ ሰው ሁሉ እኩል ነው ይሁን እንጂ ይበልጠኛል ብለን ስለሆነ ሰው ስናወራ ፈንክሽናል እያደረግነው እንደሆነ መረዳት ይኖርብናል። ኢየሱስም አብ ከኔ ይበልጣል ሲል እሱ ሰው በሆነበት ማንነት እየተናገረ እንደሆነ ልንገነዘብና ልንረዳ ይገባናል ማለት ነው። ትምህርተ እግዚአብሔርን ወይም ትምህርተ ስላሴን በሚገባ ለሚገነዘብ ክርስቲያን ግን ይሄ እጅግ በጣም ፈታኝ የሚሆንበት ጥያቄ እንደማይሆን በጣም እርግጠኛ ነኝ። የተወደዳችሁ ቅዱሳን ሌሎች ጥያቄዎችም ሲኖሯችሁ መጠየቅ ትችላላችሁ። እግዚአብሔር ጸጋ በነገር ሁሉ ይብዛላችሁ። ጌታ በነገር ሁሉ አብዝቶ ይባርካችሁ። ጸጋና ሰላም ለእናንተ ይሁን።